ሰላም ጤና ይስጥልኝ። የሀገሬ መዝናኛ ቻናል ቤተሰቦች እንዴት ናችሁ? ከዚህ ከበረሃ ድጋሚ በሌላ ቪዲዮ ተገናኝተናል። እንዴት ናችሁ? ደህና ናችሁ? ሀገሬ መዝናኛ ግን ለምንድን ነው ሰብስክራይብ ማታደረጉት እ እስኪ ዛሬ ደግሞ በጣም በሚገርም ከተመቸኝ ነገር ላካፍላችሁ እና ለምን አፈቀርከኝ ለምን ወደድከኝ ይላል እራሱ። ለምን ወደድከኝ ለምን አፈቀርከኝ ምክንያቱን መናገር አልችልም፣ ነገር ግን ወድሻለሁ። ምክንያትን እንኳ መናገር ሳትችል እንዴት ወድሻለሁ፣ አፍቅርሻለሁ ለማለት ቻልክ? እውነት ለምን እንደወደድኩሽ አላቅም፣ ግን እንደማወድሽ፣ እንደማፈቅርሽ ማረጋገጥ እችላለሁ። ማረጋገጥ አይሆንም። ለምን እንዳፈቀርከኝ ምክንያቱን ነው የምፈልገው። ጓደኛ የፍቅረኛዋ ለምን እንዳፈቀራት ነግሯታል። አንተ ግን ምክንያትን አታቆማ እሺ በቃ እነግርሻለሁ። ምክንያቱ ቆንጆ መሆንሽ፣ ለጆሮ የሚስም ለስለስ ያለ ድምፅ፣ ስለምትንከባከቢ፣ መልካም አሳቢ ስለሆንች፣ በሚያምረው ፈገግታሽ፣ በእያንዳንዱ እንቅስቃሴች ምክንያት አፈቀርኩሽ። ምላሽ በጣም ረካች። ምላሽ ብታጣም ረካሁ። እጅግ ደስ አላት። እንዳለመታደል ሆኖ ከቀናቶች በኋላ ልጅቷ አደጋ ደርሶባት ኮማ ውስጥ ገባች። መንቀሳቀስ አትችልም፣ ማውራት አትችልም፣ መሳቅም አትችልም። ዝምታ ብቻ። ልጁ ደብዳቤ ጻፈላት እያለቀሰ ከጎኗ አስቀምጦ ወጣ። ደብዳቤው እንደዚህ ይላል። የእኔ ውድ በሚለሰልሰው ድምፅሽ ምክንያት አፈቅርሻለሁ። አሁን ግን ማውራት ትቻለሽ አትችም፣ ስለዚህ አላፈቅርሽም ስለምትንከባከብኝና እና ስለምታስቢልኝ አፈቅርሻለሁ። አሁን ግን ይህንን ማድረግ አትችም፣ ስለዚህ ላፈቅርሽ አልችልም። በፈገግታሽ ምክንያት አፈቅርሻለሁ። በእያንዳንዱ እንቅስቃሴ ምክንያት አፈቅርሻለሁ። አሁን ግን መንቀሳቀስ ትቻያለሽ መንቀሳቀስ ትቻያለሽ አትችም፣ ስለዚህ አላፈቅርሽም፣ ላፈቅርሽም አልችልም። ፍቅር እውነት ልክ እንደሆኑ ሆኑ ምክንያት ካስፈለገ ካሁን በኋላ አንችን ላፈቅር የሚችልበት አንድ ምክንያት የለኝም። ፍቅር ምክንያት ይፈልጋል አይፈልግም። ስለዚህ ዛሬም እንደትናንቱ ካለ ምንም ምክንያት አፈቅርሻለሁ። ከዘላለሙ ፍቅሬ ጋር ሁሌም ያንቺ ብቻ ነኝ። ፍቅርም በምክንያት ሳይሆን ዝም ብሎ ሲያፈቅሩት ነው የሚጣፍጠው። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ከዚህ ከበረሃ አቤት ሙቀቱ ፈጣሪ